ኤሊዛቤት ፍቅርዬ ግን ጥሩ ነው ያደረገችው። ምክንያቱም አንድ ሰው የማይፈልገውን ነገር ማሰን ያለበት በራሱ ነው። ስጦታ ያው ስሽ ሲሰጥ ትንሽም ቢሆን ትልቅ ክብር አለው። ነገር ግን መልሳ አለፈክ መስታ ጥሩ አደረገች። ምክንያቱም አብረው ነበረ ሴራ የጠነሰሱት ጥንስስ ውስጥ ደግሞ ተመልሳ ፈኪ ገባች ማለት ነው እና ቀሚስ ወዳ ስለነበረ የፈረንሳይ ቀሚስ ብሎ የሚረባ ቀሚስ ቢሆን እኮ ጥሩ ነበረ እና ዩኒቨርስቲ ጥሩ አረክሽ ፍቅርዬ እሳኔ ሻሪፍ ነው። ስለዚህ ባታበሳጫት፣ ሁሉም ሰራይ ባተረማመዱ እንዴ ሁሉም እየወጣ ሰው እንዴ መርገጥ የሚፈልገው በቃ አልፈለገችው ሰጠች። መልበስ አልፈልግም አለብስም ብላ ተናግራለች ከዚህ በፊት ባለፈው ቪዲዮ ላይ እና ሰላም ውድ ቤተሰቦች እንዲናችሁ፣ እንዴት አረፈዳችሁ ብዛለ እና ፍቅርዬ እናንደዛም ደግሞ ዳኒ

ዳኒት የመድሮ ምችል በታል መተወን ድራማ እና እንደዛ የፈረንሳይ ቀሚስ እንግዲህ ታይቷል። ፍቅር ደግሞ ለብሳ እዛ ቤት መሄዱ ራሱ አጋጣሚ ነው ወይንስ አውቀው ነው እንደዚህ ያደረጉት? የሚለው እንዴት ነው ለብሳ መጣችሁ የሚለውን የሚገርም ነው። ማለት እንዴት ነው ራሱ ለብሳ መሄድ የከረችው እንዲ ፈኪ ራሱ ፈቲ ልጅ ፈቲ ፈቲ ራሱ የሚገርም ልጅ ነች። እንዴት ነው ባለፈው እንደዚ አይነት ነገር ሁሉ አድርጋ ተመልሳ ፈኪ ጋር መሄዷ ተመልሳ ፈኪ ቤት መሄዷ የሚገርም ነው። ምክንያቱም ይህንን ቀሚስ ከዚህ በፊት የምታውቃት ከሆነ ያው ፍቅርም አውቃ ነው ያን ነገረቻት። እንዲ ብትነግራት እንደዚህ እንደዚህ ነው ብትላት አትወስድም ነበረ። ነገር ግን ደግሞ ወስዳ ለፍሰ መምጣታ ሲጀመር ቡሪ ከዚህ በፊት ራት የጋበዛትን ቀሚሱ ሳታይ እሷ ሳትመርጥ ነው የተገዛውስ። ግን ስምን ጀመራችሁ ትገርብኛላችሁ አንዳንዴ ማለት በመሀል ፍቅር ነው ምትጨነቀው፣ ፍቅር ነው የምትታመመው። በይዞ ፍቅርና ሄለን ሳያወጣላቸው የሆነ ነገር አያጠም በ ያጣቸው የሆነ ነገር ሰው ካፊል ውስጥ ከሰው ጋር ሲጓቡ የሆነ ነገር ያጋጥማቸዋል ነው እና በፍቅር በውስታኔዋ ጎበነች። ድሮም ቋራ ስለሆነች ቁርጡም ተናግራለች። በጣም ስለማልፈልገው ወዳው ስለነበረ ሰጣት ይላለች እና ያው ከሳ ላይ ያምራል። ከስር በውዲ ስላደረገችው ፍቅርም እንድተመልስ ትችላለች። ግን እንደዛ ዝም ያምርባትን በቀላሚ ከቱ ወርጣ ሂጃብ ስለምትለብስ ያምርባታል። ለዛ አይኗ ስለወረደባት ሰጠቻት። ከመልስልክ ለሳ ሰጠዋት ያው ነገር ተገጣጠበ እንጂ እንግዲህ ባለፈው ፏድ ልብስ ገዝቶላት ነበረ። በጣም የሚያምር የሀገራችን በዓል የኛ ክብር ማለት ነው። እንግዲህ ክብራችን የበዓላችን ሀገር ልብስ የሚያምር ቀቢ ሰጥተዋታል። ለዛ ምንድሞ ሻንጉሊት ዶሮ ታጀራ ሆነ አሻንጉሊት መስጠት ፈልጋሉ ለፍቅር ትልቅ ሲል ነበረ ስንም ማሳካው ያው እንደሚወደዱ እናውቃለን ነገር ግን አንድ ላይ አንሆኑም። ወይም ቡሪክ እንደዚህ ስራ አረገ እኔ እንደዚህ አረኩ የሚል በቃ በይዞ ቡሪክ ለፍቅር አይሆኑም። ምክንያቱም ራራሱ ለጓደኛ ለፉ ያልሆነ ሰው ከሰው ጋር ፍቅር ይቀጥላሉ ወይም ደግሞ በፍቅር አንድ ላይ ይሆናሉ ማለት በጭራሽ የማይታሰብ ነው። ፍቅርም ደግሞ የምታስተውል የምታውቅ ብዙ ነገር የምትረዳች ስለሆነች ታውቃለች እንደማታረገው መሆን እንደማይችለው ውስጧ ስለሚያውቅ ሳም ስለምታይ ትቀበለው አልቻለችም ማለት ነው። ቀሚሱን ይፎድን ግን ለብሳው መታለች። እንግዲህ ያሳይታለች ያው ብታኮርፍም አንድ አይነት አልጠበኩም ብላ ነገር ግን እኔ በፍቅርና በፉባል መሀል ያየሁት ነገር ያው ብዙ ሰውም ባይፈልገውም፣ ነገር ግን ደግሞ እንዴት ነው ፍቅር ማለት እንደዚህ ቀላለው? እኔ እንደዛ ሁሉ ሲደረግ የነበረው፣ እንደዛ ሁሉ ሲባል የነበረው በአንዴ ማራገፍ ናም፣ እንዴት ተቻላችሁበትም? ሚንጃ እግራ አጋባይ ባይዛ የፍቅር ብዙ አፍራ ብዙ አፍቃሪ ያላት፣ አንድም ከዱባይ አፈቅርሻለሁ ያለው እኔኮ ተጨነኩ እያለ ነበር ሀቢብቲ ከንቱ ዱባይ እንሻለ፣ በቃ ፍቅር እየኛ ጠንበላል ማለት ነው። እና ልጅን በጣም የምወደው ነው የራሱ ፍቅርን በጣም የሚያደንቃት በጣም የሚወዳት ብዙ ጊዜ ቪዲዮ ይሰራል። በተለይ ሆነ ኢንተርቪው ተደረጉ ጊዜ ፍቅራቸው ሲገላለጽ ምናምን ኦማይ ጋድ ምናምን ሲል ነበረ። በቃ በጣም ሲገረምባት ነበረ። ከጅማሬ በጣም የምከታተላት ሲል ነበረ ነው ፍቅር አዘጋ ፍቅር ሲል ነበረ። ወይና ሆነ ፍቅር ደስ ደስ የሚል ነገር ነው። ደስ የሚል ስሜት ነው። ነገር ግን ያው ፍቅርዬ ወደ ድባይ ስለማትወጣ እድምህና ወጣባት እና በመሀል ፍቅርዬ ባታስጨንቋት፣ ምክንያቱም ወደፊት ፈተና ስላለባት። ሰው እንደዚህ ማስጠነቅቅ ተገቢ አይደለም። ሁሌ ደግሞ ስትገናኝ ጭቅጭቅ ነገር ምናምን ከሆነ በዚህ ሰው ይሰላቻል። ሆነ የሚፈልገ ሰው አዳዲስ አዳዲስ ነገር ነው እንጂ ሁሌ ከተገናኛችሁ እንድትረክ ጭቅጭቅ ከሆነ ቻናሏ እየሞተ ነው። እንግዲህ እንደዚያውም ቡሪ መጨመራ ሲመጣ ብሎ ነበረ። እንግዲህ ሲማርቁ እኛላችሁ የለፋው በዘፈን ይመጣልኛል ምናምን ሲል ነበረ ያው የቅናክ ግን እየሰራችሁ ያላችሁ ስራ እንደ ብዙ እየተቀየሙ ነው። እንደዚህ እያደረጋችሁ እሷን ከሚዲያ እንዳጠፋ ስራውን ትሰራበት ባይንም እንደ ከምር እንጂ ሁሌ በተገናኛችሁ መጨቃጨቅ መናናቅ እና እና አዳዲስ ነገር እያመጣችሁ መስራት ነው እንጂ ሁሌ ላይ ካሜራ አደቀናችሁ ምናምን ጭቅጭቅ ልጅ ነው።

ብትመልሒዩም ይመለሳል ልብሱ። ነገር ግን ቅር ደግሞ አስታ መስጠት ጥሩ አረገች ነው እዩ። ምክንያቱም ስቱ ራሱ መስጠት አልነበረበትም እንደዚህ አይነት ልብስ አይኖ፣ ግን ያው ፈክሻ ስራ አረገችው። ያው ሁለታቸውም ሴራ ሲያሴሩ ስለነበረ ምላሹ አሪፍ ነው። ምክንያቱም ይገባዋል ማለት ነው። ፈኪ ደግሞ አስቃበጠች ምንድን ነው